የጽጌ ፊልም ተለቀቀ። ዋው! ጽጌ ታሰረች። ጽጌ ግን ትችላለች። አይገልጸውም። በጣም ነው ደስ የሚለው። እንደዚህ በሀገር ላይ ፏዘና ብትን እያለች በራሷ አይዲያ የምትሰራ ጽጌ በርሺ፣ ጠንክሪ ነው የሚለው። እንደዚህ ጀግናን ሰውኛ ማበረታታት አለብን ማለት ነው። ዋው! ጽጌ ተመችቶኛል። ፊልሙ እናንተስ አልተመቻችሁም? እኔ በጣም ነው የተመቸኝ ማለት ነው። እናት፣ ዛሬ እንግዲህ በጉጉ ስንጠብቀው የነበረ የእና ብርሺ ቪዲዮ የቀለበ አይደለም። ለካ ዝም ብሎ እቃቃ ጫወታ እየተጫወቱብን ነው እንዴ? እነዚህ ሰዎች እንዴ! ነገሩን ዝም ብሎ ቀለበት አለ እንዴ? በቃ የሰው ልጅ እኮ የሚያስረው ቀለበት አንዴ ነው፣ ሶስት አራቴ አያስርም። ና ሩትዬ፣ ደና ይስአ፣ ደግሞ በጣም ፈታን ያደረጉን እና አብርሽ፣ ግን እንደዚህ መሳሳቅ፣ እንደዚህ ከፍቅር ጋር መተቃቀፍ፣ መተዛዘል ምንድን ነው? ይህንን ያህል አብርሽ፣ ወደ ራስህ ተመለስ። እውነት ነው የምልህ እንዴ። አንዳንዴ የሆነ ማርም ሲበዛ መረረን እኮ እኛ፣ በቃ ምርር ብሎናል። እና ግሬስ ፋሚሊዎች እስኪ ያሳዩ፣ እንደኔ የመረራችሁ አላችሁ? ግን እንዴ ይስአ ግን ቆፍጠን አለ፣ ደረቱን ነፋ። ሩትዬ እንዳትነካለ! ዋው